13 ዓመት ህጻናት ቤት ውስጥ በረዳትነት ተቀጥራ አሰሪዋ ቢላ እያጋለች ፊቷን በጋለ ቢላ ተረተለቻት። ቪዲዮ ላይ እንዳየሁት ሰውነቷ ሁሉ ተደብድባ በጣም ቆሳስላለች። ወደ ስፔን እንደምትመለከቱት በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው በዚህ ሰዓት ሰምቷል።

ሰላም ሰላም ሰላም። እንደምን እንደምን ዋላችሁ? ይህ ሸገ ሚዲያ ቻናላችን ነው። ዛሬም እንደተለመደው አዳዲስ ቪዲዮቻችንን ይዘን ቀርበናል። ህፃናት የሚፈልጓቸው መጫወቻዎች ተብሎ እዚህ ተቀምጠዋል። ዋው እንደዚህ መቀጥቀጥ በኛ ጊዜ አይታሰብም። ስንቀጥል እዚህ ጋር ደግሞ ከጀሚናይ ጋር ወሬ ገጥመዋል። ወንድማችን ሰላም ጀሚናይ፣ እንደምን አለሽ? ሰላም የኔ ጤና። እኔ ደህና ነኝ፣ አንቺስ እንዴት አለሽ? ምን ማለት ስትል? ወንድ እኮ ነኝ ጀሚናይ። ይቅርታ ወንድም አለም ሰላውክ መጥፈር። በጣም ይቅርታ። ምን ማለት ስትል? እሺ፣ አሁንስ እንዴት አለ? ምን ማለት ነች? በጣም ይቅርታ በድጋ። ጀሚናይ ቀልድ እንድትቀልጅልኝ እፈልጋለሁ። ደብሮኛል። እሺ ቀልድ ስነገርህ። አንድ ወንድና ሴት ሲጋቡ ወንዱ ምን ይባላል አውቃለህ? ባል። ሚስት ስላለችው በጣም የሚያስቅ ቀልድ ነው። ሌላ ቀልድ ልኝ። ሁለት እንቁላሎች ሲደባደቡ አንዱ ሌላውን ምን ይለዋል? ተሰነጠቅ። ምን ይመስላል? ፈረንጅ በአማርኛ ቀል ጀመረ። ይገርማል። እሺ እንቀጥል። እኔስ ወደ ስፔን እንደምትመለከቱት በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው በዚህ ሰዓት ተሰምቷል። እነዚህ ሰዎች በቁጥጥር ስር የዋሉት በአልጄሪያ ሲሆን እንደምትመለከቱት ታዲያ በግ ለብሰው፣ የበግ ልምድ ለብሰው እንደዚህ ወደ ስፔን ሊያቋርጡ ሲሉ አልጄሪያ ውስጥ በቁጥጥር ስር ውሏል። የምን አገር ዜጋ እንደሆኑ እስካሁን ድረስ መረጃው ይፋ አላደረገም። ኢትዮጵያውያን እንደማይሆኑ ተስፋ አደርጋለሁ። ነገር ግን በጣም የሚያስቅና እጅግ በጣም የሚያስገርም ነው። እናንተ ስትመለከቷቸው በግ ይመስላሉ ወይስ አይመስሉም? ሰዎቻችሁን በኮመንት አሳውቀኝ። ነገር ምን በጊ ይመስላሉ? እንደዚህ አይነት ሻን ደ ሺፕ መልስለው እንደዚህ በጊ ይመስላሉ። ኧረ እሺ፣ እንቀጥል። ዘንድሮ ዘንድሮ የምንሰማው ጉድ ከአእምሮ በላይ ነው። ከአእምሮ በላይ ነው። ፍትህ ለዚች ህፃን፣ ፍትህ ለዚች ህፃን። የ13 ዓመት ልጅ ናት እምነግራችሁ ኢትዮጵያ ውስጥ ነው የሆነው። ዛሬ ዛሬ ከአንድ ሰዓት ከሁለት ሰዓት በፊት ነው። ቪዲዮዎችም አሏት። የ13 ዓመት ህፃናት ቤት ውስጥ በረዳትነት ተቀጥራ፣ አሰሪዋ ቢላ እያጋለች ፊቷን በጋለ ቢላ ተረተለቻት። ቪዲዮ ላይ እንዳየሁት ሰውነቷ ሁሉ ተደብድባ በጣም ቆስላለች። በአሁን ሰዓት ሴትዮዋ በቁጥጥር ስር ውላለች። እኔ መጠየቅ የምፈልገው የሚመለከተው አካል የማያ ጓድ ያል ውሽ አማርኛውም ጠፋብኝ ጋር ጠፋብኝ። ትክክለኛ የሆነ ፍርድ ቅጣት ማግኘታል መቀጣት አለባት። ደግሞ ሴትዮዋ ፎቶን ሳየው ነብሰ ጡር ናት። መስማ አምቦል ነው ፍስ ቅዱስ ምን አይነት ጭካኔ፣ ምን አይነት አረመኔነት ነው? ወይኔ ወይኔ ወይኔ ወይኔ፣ እጅሽን በሰበረው ፈጣሪ። እኔ ምንም አለ፣ ፍርዱ የፈጣሪ ነው። ፍትህ ለዚህች ህፃን። እውነት ነው፣ ምንም አይነት ጥፋት ብታጠፋም በቢላዋ የ12 ዓመት ህፃንን ፊት እንደዚህ እስኪሆን ጥቃት ማድረስ ትክክል አይደለም፣ በጣም ስህተት ነው። በጣም ስህተት ነው እንዳለችው፣ ፍትህ ፍትህ ይገባል። ኤኒዌይስ እሺ፣ እንቀጥል። ጥሬ ስጋ በግራም ይላል እዚህ። መንሱርና ናውን ፎንቲ ወግ ይዘዋል እዚህ ወሬ ሠላሳ ግራም ብቻ ነው የምበላው ጥሬ ስጋ። ለዛ ነው ቤት ያስመጣሁት ሠላሳ እስከ ሀምሳ ግራም ከዛ በላይ አልበላም። ያ ማለት ሠላሳ ግራም ግን ትንሽ ነው እቺ። አይ አይደለም አትሳሳት ሀምሳ ግራም እኮ ማለት ግማሽ ኪሎ ነው። መቶ ግራም አንድ ኪሎ ነው። ዘንድሮ የመጣብን ትግል በጣም ከባድ። ዘንድሮ የመጣብን ትግል በእውነት መቶ ግራም ማለት አንድ ኪሎ ነው ወይ መንሱር? አረ የሰውዬው አለቀሀለኝ እኮ እኔ አንተ ጂም አላስተዋውቅም። በቃ ተፋታኝ አንተ ጂም በራስህ በጭንቅላት አታስተዋውቅም። እኔ አልመጣም፣ የኔ ስም ካልጠራችሁ በቃ አትፈምሱ ማለት ነው። ኢትዮጵያ ውስጥ ያላችሁ ስፖርተኛ ነኝ ባዮች ፕሮፌሽናል አይደለ ምናምን አልሽኮ ጭራሽ ስማ፣ ይታደሉታል እንጂ አይታገሉትም። በትግልም ቢሆን እኛ ኦልሬዲ አም ፕሮፌሽናል አስረግጬ እነግርሃለሁ ማለት ነው። አንተ የትኛው ፋይት አድርገህ የምታውቀው ነው? የትኛው የስፖርት አስተዋጽኦ የምታደርገው ነው? ሄደህ ሰምዌር ሄደህ እስኳት እና በርቢ አስተምረህ ስፖርተኛ ነኝ ትላለህ። እንደ ትመጣና ቴኳንዶ አይረባም ትላለህ። ትመጣና ኤሮቢክስ አይረባም ትላለህ። እኔ ብቻ ነኝ የማውቀው ትላለህ። የትኛው ፕሮፌሽናል ፋይት አድርገህ ታውቃለህ? የትኛውን ፕሮፌሽናል ሚስጥር ላውጣ? እንደ ነገርከኝ፣ ሚስጥር እኮ አለ ላውጣ ስፖርተኛ ነኝ ብለሽ ሄደሽ የሆነ ሀገር የሆነ ነገር ወደሽ የመጣሽ ላውጣ? እንዴ አረ ሰው ብራዘር ተፋታኝ። እኔ የአንተ ጂም መቶ ሚሊዮን ብር ብሰጠኝ ራሱ አላስተዋወቅም። አሁንም የሚንጫጩት ሰዎች አንተ ጂም ውስጥ ጠቅላላ የሚሰሩት ናቸው፣ ሌላ ሰው አይደለም። እዛም በቀሉ የምትንጫጨው አንተ ጂም ውስጥ ስለምሰራ ነው። አንዱም እዛ ስፖርት ሳይንስ ምንድን ነው በቃ የሆነ ነገር እያጎረስካቸው የቆቀር እየሰጣቸው እኔ ላይ አታስጩብኝ ብራዘር። ተፋታኝ አማ ፕሮፌሽናል ማንም ያውቃል። እሺ ያው ሰሙኑን እንደዚህ የሴት ዶና የጌች የሆነ ወሬ አለ። እንግዲህ ይህን ይመስላል። አከራይና ተከራይ ይላል እዚህ ጋር ጫማ ደግሞ አልሰሙም? ሀዊ ንገሪያቸው ብዬ ነው። አልነገረችሁ? እርሶ የአምስት ወር ነብሰ ጡር ነች። አስረግያትሁ? አስረጋስ ጋሽዬ ንቅንቅ የለም። አንተ የምርህ

ተከራራና ገብተህ እ ቤት ልትወርስ ደፋር። እሺ ታይኳንዶ የሚሰራው ጀለስ ሞቶ ለቅሶ ስትደርስ ቢለ

የባለሥልጣን ልጆች የሚማሩበት ትምህርት ቤት

አረ ቀጠቀጡት በኢየሱስ በስመ አብ ጭካናቸው የግል ትምህርት ቤት ማስተማር ያው ሰሞኑ ቲክታክ ተከታካሪዎች የዳዊት መለሰ የ አልበም እንትን ተሰባስበው ነበረ።

እውነት ድንቅ ስራ ነው እየሰራ ያለው አዶኒ። በዚህ ልክ ከዴዲኬትድ ሆነ እንደዚህ ከእውቅ ዘፋኞች ጋር ምናምን ማገናኘት በጣም ጥሩ ስራ ነው። እውነት በጣም በጣም ሊደነቅ የሚገባው ስራ ነው ሰሞኑን እየሰራ ያለው አዶኒ። ኤኒዌይስ በእኛ በኩል ቀጥልበት ነው ማለት የምንችለው። ጥሩ ስራ ነው፣ የሚደነቅ ስራ ነው። አጃጅ የገረመ በኪት መጥቼ እላለሁ። በስመ አብ በስመ አብ፣ ወይኔ ጉዴ! ይገርማል እውነት

ኦኬ ባለፈው፣ እነዚህ ደግሞ ቲቢኤስ ላይ ቀርበው እውነት ጥሩ ባልና ሚስት ናቸው። እንደዚህ ባሏ ይህን ስሜታዊ ሆነ ሲያወራ መስማት፣ ከዛ ግን ለእሷ እኖራለሁ፣ ቢያንስ እሷን እንድትለወጥ፣ እኔ እኔ ደግሞ እንደዚህ አደረኩ አጎሳቆልኩት እንጂ ከዚህ ባ ከዚህ ባሰ ቆንጅዬ ነበረች ስላልቻልኩ፣ አንድ ቀን ይቀየራል በማለት ነው እዛ ደግሞ እግዚአብሔር ያውቃል። ወድሻለሁ፣ ታውቂያለሽ። በረከቴ ነሽ ከማንም በላይ። በምንም አልቀይርሽ፣ በምንም በምንም የልጅ እናት ምንድነው የምትሰራው? እኔ አዳር የመኪና ጥበቃ አዳር ተቀጥሪ እና ትንሽ ነት ደሞዝ አይደለም ለኔ ለነሱ ማወቅ ይቻላል ስንት እንደሚከፈል አላ ትንሽ ነው። ለምንም አይሆንም፣ በቃ ለሸይ ነው። ለአንዳንድ ሰው ለሸይ፣ ለእኔ ግን ያው ቢያንስ እነሱን ያገዝልኛል እንጂ ምንም ነገር የለውም። እንኳን ዛሬ አብረን አለ ባንቺ እንዴት አይቻል፣ አሪፍ ነው። ጠዋት እንደዚህ ነው ይላክሻል። እንደዚህ አይደለም በነጠላ ጨመል ወንድ ልጅ አይጣ። እውነት ወንድ ልጅ አይጣ። በጣም ነው የሚደብረው። እንደዚህ እንትን ኤኒዌይስ። እሺ አሁን ከባለቤት ጋር ተቀምጠሽ ሳሙኤል ፍለርት ሲያደርግ

ቻሪሳን በቱ ሰብስክራይብ ማድረግ እንዳይረሳ።